ጳውሎስ በንጽጽር ነው። ጉድፍ ነው ያለው፣ ነገሩ ጉድፍ ነው አይደለም፣ ከኢየሱስ ክርስቶስ መገለጥ ጋር ግን ሳነጻጽረው ይሄ ጉድፍ ነው። እንደውም ቀጥሎ ጉዳት ነው፣ ጉድለት ነው ይለዋል። ከዚህ አንጻር ግን እንደማይከብር እንደ ከንቱ ነገር ቆጥረዋለሁ። ምን ማለት ነው? ለዚህ ወንጌል እየተራመድኩ ያለ ይሄ ጉዳይ ህይወቴን ከጠይቀኝ እከፍላለሁ ነው። ይዘ ዝም ብሎ መኖር አይቻልም፣ በመረዳት ነው መኖር ይቻል። ሲገባን ነው መናቅም መውደድም የምንችለው በመንፈስ ተነድቶ ወደ ምድረ በዳ ሄደ። አሁን ጌታ ኢየሱስ ተነስቶ ሄደ ሳይሆን መንፈስ ነው ወሰደው የሚለው መንፈስ ወሰደው። አሁን ጳውሎስ ክሊርሊ የመንፈስ ቅዱስ ፕሮግራም እኔ ኢየሩሳሌም እንዲሄድ ነው አለ። ስለዚህ ጳውሎስ ሙሉ በሙሉ በመንፈስ ቅዱስ ቁጥጥር ውስጥ ነው ያለ። በጣም ይገርማል። ግን መንፈስ ቅዱስ ነበረ ወደዛ ነገር የሚመራው። መንፈስ ቅዱስ ግን የአገልግሎታቸው ባለቤት፣ መንፈስ ቅዱስ ግን የህይወታቸው መሪ ነው። ቫሊዩ የሚሰጡት ለመንፈስ ቅዱስ ነው እየው እንዳይመስላው እዛ አከማችቼው ነው እዚህ። እሱ በእኔ ኑር፣ እኔ እዛ በክብር ቀይሮ ይሰጠኛል። እዚህ ትንሽ ነው መሰጠው፣ እዛ በአክሊል ይቀይረዋል። በጳውሎስ ህይወት ላይ ያለውን የመንፈስ ቅዱስን ስልጣን ዝም ብላችሁ ጳውሎስ ምንድን ነው ያለው? መንፈስ ቅዱስ እያሳሰበኝ ነው፣ መንፈስ እየመሰከረልኝ ነው ብሏቸዋል። ለኤፌሶን ሽማግሌች ጳውሎስ መልእክቱ ላንተን የመጣው ኢየሩሳሌም ከተማ ሄደህ መከራ ልትቀበል ነው ያው መንፈስ ቅዱስ ተናቀ ይላል ጳውሎስ በወንጌል አገልግሎት ወይንም በጳውሎስ ሶስት በሐዋርያ ስራ ላይ ሶስት አሉ። ሁለተኛ ጢሞቴዎስ ላይ አንድ አለ። በአራቱ የጳውሎስ ሐዋርያዊ ጉዞዎች የኤፌሶንን ያክል ረጅም ጊዜ ጳውሎስ የቆየበት ከተማ አታገኙም። ስለዚህ ድፍን ሶስት ዓመት ሙሉ ቁጭ ብሎ ጳውሎስ ሲያገለግል ሲያስተምር ቆየ። ሙሉ በሙሉ ውስጡ አለቀ ማለት ነው። ኤፌሶን እንደጨረሰ ወደ መቄዶንያ ተመለሰ። ባይዘው የእስያውን አገልግሎት ሲጨርስ በደንብ ያልተነኩ ከተሞች ስለነበሩ እንደገና ተመልሶ መጣ ይላል። ወደ ፊልጵስዩስ ከመጣ በኋላ በዚያ የተወሰነ ቀን ሁለት ሶስት ቀን ያክል ቆየ። ከፊልጵስዩስ ተነስቶ ወደ ጢሮአዳ መጣ። በጢሮአዳ ያሉ ቅዱሳንን ጳውሎስ ሲያገኛቸው ይላል አያሌ ቀን የእግዚአብሔርን ቃል አብሯቸው አወራ ይላል። ከነሱ ጋር ያለውን ነገር ጨርሶ በሚቀጥለው ማለዳ ወደ ሌላ ከተማ ሊሄድ ነው። ወደዛ ከመሄዱ በፊት ንግግሩ ስላልጨረሰ ይላል በቃ እንግዲህ ሌላ ቀን አላላቸውም። ድጋሚ ላይገናኙ ስለሚችሉ በደረሰበት ሁሉ እየጨረሰ ነው መሄደው። ስላልጨረሰ ይላል ሊለቃቸው አልፈለገም። ወደ ቤት ይዟቸው ገባ ይልና እስከ እኩለ ሌሊት ድረስ ያወራ ጀመኝ። ጨርሶ ጠዋት ለመሄድ እኮ ነው። ሲያስተምር በጣም ብዙ ህዝብ ነው ክራውዱ ብዙ። ኖርማል ቤት ነው እና ቤቱ ሞልቶ ሰው በደረጃና በፎቅ በመስኮት፣ በመላምን ላይ ነው የተቀመጠው እና አንድ አውጤኪስ የተባለ ጎበዝ ይላል። እዚህ ጢሮአዳ ነው በይዘው የሰውየው እና ጳውሎስ እያስተማረ ይላል። አውጤኪስ በጥፋቱ ወይንም ህይወቱ ደክሞ አይደለም የሚለው ጳውሎስ ነገር አረዝሞ ነው የሚለው ጭልጥ ብሎ እንቅልፍ እና ተኛ ይላል። ሲጽፍ ምን ብሎ እንደ ጻፍ ታውቃላችሁ? ሉቃስ ወድቆ ሞተ አይደለም የሚለው፣ ቁልቁል የሚለው ሞተም የሚለው። አልሞተም እንዳትሉ ሐኪም፣ ስለጻፈው ክሊኒካሊ ቼክ አርጎት ሞተ ሞተ ሞተ ሲሉ፣ ጳውሎስ እንደዚህ ነው አደላ ያለች ቀጥሎ፣ አትረብሹ ነው ያላቸው። ባይዘ በጠበጡት ቤቱን አንተ እስከ የቀኑ አልበቃ ብሎ እስከ እኩለ ሌሊት ድረስ ሲሉ፣ ጳውሎስን ባይዘ መሬት አደለም ያለው ወደ ታችም ወርዶ የሞተውም ሰው ላይ ተጋድሞበት አቀፈው፣ ከዛ አነሳውና አትረብሹ ብሏቸው ከነ ህይወቱ መለሰላቸው ይላል። መጽሐፍ ሲናገር እንደልታውቃላችሁ አውጤጌስም ወደ ቦታው ተመልሶ ቁጭ አለ የሚል ቃል አለ። ጳውሎስስ ሰውየውን ወደ ቦታ ተቀመጥ ብሎት ሰውየ ሄዶ ተቀምጦ ጳውሎስም ወደ ቦታው ተመልሶ እስከ ንጋት አወራ ይላል። ለተአምሩ ቦታ አልነበረውም። መጽሐፉ የሚቆይበት ነገር ላይ መቆየት ጤንነት ነው። ተመልሰ ቁጭበል አሉ። ከዛ የሚበላውን ሰጡት። አማኞች ናቸው የሰጡት። በይዘ ጳውሎስስ ቁጭበል ብሎት እሱ ተጣድፏል። አይ ነገ ጠዋት ሊሄድ ነው። ከዛ ሰው የወደ ቦታ እስኪነጋ ድረስ አወራ ይልና ሳይተኛ ወደ አሶን ጉዞ ቀጠለ። ምን አይነት ኮሚትመንት ነው? ከዛ ወደ አሶን ጉዞ ጀመረ። የኤፌሶን የቤተ ክርስቲያኒቱ መሪዎች እነሱ በመርከብ ጳውሎስ በእግር ነበር የሚመጣው ባይዘው በእግር ሀያ ማይል እንደሄደ ታውቃለች ሀያ ማይልስ ነው ከዛ እነሱ በመርከብ መጡ ተገናኙ ተገናኝተው ነው አደለ ጳውሎስ ሚስጥር የነገራቸው ከዚህ በኋላ ባንገናኝም ግን የመጨረሻው ነገር ልንገራቸው አላቸው እና ጳውሎስ የአገልግሎቱ የሚቀጥለው ምዕራፍና የአገልግሎቱ መዝጊያ ዴስቲኔሽኑ መንፈስ ቅዱስ እንደሚወስንለት ነገራቸው እኔ ወደ ፈለግኩት ከተማ አደለም የሚሄደው አሁን መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ አሳስቦኛል ይላል አይ ቲንክ አሳሰበኝ ከዚህ ነው የተወሰደው ግን ጳውሎስ በአይምሮ አይደለም ያሰበው መንፈስ ቅዱስ በውስጤ መንፈስ ቅዱስን ያሳሰበኝ ቱሽ እየተደረገ ነው ባይዘው ጳውሎስ ቀጥሎ ምንድን ነው አንድ ፍርሃት አለ አደል ውስጡ መንፈስ ቅዱስ ወደ ኢየሩሳሌም ሂድ ብሎኛል በዚያ መከራና እስራት ይጠብቀኛል አላቸው ኢየሩሳሌም ከተማ ለመገደል እየተፈለገ ነው ሰውየው። መንፈስ ቅዱስ ደግሞ ወደዛ ነው ሂድ ያለው። አሁን ጳውሎስ ክሊርሊ የመንፈስ ቅዱስ ፕሮግራም እኔ ኢየሩሳሌም እንዲሄድ ነው አለ። ስለዚህ የዚህ አገልግሎት ምንጭ እሱ ነው፣ የዚህ አገልግሎት መሪ እሱ ነው። እዛ ከተማ ሲሄድ የሚጠብቀኝን በግልጽ አላቅም፣ ስራትና መከራ ነገር ግን እንዳለ ግን አቃለሁ ምክንያቱም አያቸውን ከዚህ በኋላ በህይወት ሊተፍ እንደማይችል እርግጠኛ እየሆነ ነው። አሁን አገልግሎትንም ወደ መዝጋቱ እየመጣ ነው። መንፈስ ቅዱስ ወደ መጨረሻው እየወሰደው እንዳለ ገብቶታል። ለዛ ነው ድጋሚ አንገናኝም። አሁን ስፔሲፊክ መቼ ነው ወደ ጌታ የምትሄደው አያውቀውም፣ ግን ሊሄድ ነው እና ከእናንተ ጋር አሁን ድጋሚ የምገናኝበት እድል የለኝ የቀረኝ አመት ካለ የቀረኝም ለመከራና ለስራት ብቻ ነው የቀረኝ ይላቸዋል። በጣም ይገርማል። ግን መንፈስ ቅዱስ ነበረ ወደዛ ነገር የሚመራው የጳውሎስን በጣም ኮምፈርተብል የሆነውን ነገር ይረብሽ በት ነበር። መንፈስ ቅዱስ አሁን ለጳውሎስ ኤፌሶን ቢቀመጥ በጣም ደሞ ሴሌብሬቲ ሲቲ ናት ከተማ ናት፣ በጣም ህዝቡ ብዙ ነው። ጳውሎስ ደግሞ እንደ ከተማ ኤፌሶን የከተማ እኩሌታ የተከተለው ሰው ነው። ጳውሎስ አሁን ኤፌሶን ቢቀመጥ ሞር ኮምፈርተብል ነው። መንፈስ ቅዱስ ስመጣና ውጣና አለ። ደግመ እዚህ ከተማ እንዳትገባ። ስለዚህ ኢቭን ሌላ አገር ሴት ኤፌሶን አቋራጭ እንኳን ቢሆን አልገባም። ለምን? መንፈስ ቅዱስ ጨርሳል ብሎኛል። ጌታ ወዴት እንደሚመራን ያውቃል። አያችሁ? አሁን በጳውሎስ ሕይወት ላይ መንፈስ ቅዱስ አለቃ ነው። አፍተር ኦል በጳውሎስ አገልግሎት ላይ ብቻ አይደለም የኢየሱስንም አገልግሎት ይመራ የነበረው መንፈስ ቅዱስ ነው። በመንፈስ ተነድቶ የሚል ቃል አለባቸው። ሉቃስ ወንጌል ምዕራፍ አራት ማቴዎስ ወንጌል ምዕራፍ አራት የአርባ ቀኑ ጾም ጸሎት እኮ በመንፈስ ተነድቶ ወደ ምድረ በዳ ሄደ። አሁን ጌታ ኢየሱስ ተነስቶ ሄደ ሳይሆን መንፈስ ነው ወሰደው። የሚለው መንፈስ ወሰደው ነው። ሊፈውስ ከመን ከእግዚአብሔር ዘንድ ኃይል ይሆንለት ነበር ይላል። መንፈስ ቅዱስ በኢየሱስ አገልግሎት ላይ ለመነጠል እስከማይቻል ድረስ በጣም ኢንቲሜት ነበር። የአብን ፈቃድ ጌታ ኢየሱስ ክርስቶስ በመስቀል ላይ እንኳን ሲፈጽም ዕብራውያን 9፥14 ላይ በዘላለም መንፈስ ራሱን አቀረበ ነው። ሆሊ ስፒሪት፣ የጌታ የኢየሱስ ክርስቶስ እያንዳንዷ ከመፀነሱ ጀምሮ መንፈስ በአንቺ ላይ ይመጣል ነው አደለ? የተባለችው ማርያም፣ የልዑል ኃይል ይጸልልሻል እኮ ነው ያለ። መንፈስ ቅዱስ ነው ይሄንን ስራ የሚሠራው። ጨርሶ ሲሄድስ መንፈስ ቅዱስ ነው። ሮሜ ስምንት ላይ ኢየሱስ ክርስቶስን ከሞት ያስነሳበት የእርሱ መንፈስ ነው የሚለው። ሪዘሬክሽን የተከናወነው አብና ያደረጋው በመንፈስ ቅዱስ ኃይል ነው ያረጋው። ስለዚህ ጳውሎስ ሙሉ በሙሉ በመንፈስ ቅዱስ ቁጥጥር ውስጥ ነው ያለ። አሁን ወደ ኢየሩሳሌም ሂድ ብሎኛል። እግዚአብሔር በጳውሎስ እጅ እጅግ የሚያስደንቅ ነገር ያረግ ነበር ጨርቁ ሰውነቱን የነካ ነገር በሙሉ ሌላ ቦታ የሄደ ተአምራት ያደርግ ነበር ይላል። እና ጳውሎስ ብትግ አለ መንፈስ ቅዱስ ትሄዳለ ብሎኛል አላቸውና ቁጥር 24 ላይ ይሁን እንጂ አደል ያለው ከላይ ምክንያቱ መንፈስ ቅዱስ ይመሰክርልኛል ብሏል። በሚሄድበት ከተማ እስራትና መከራ እንዳለ መስክሮ የመንፈስ ቅዱስን ምስክርነት አግኝቻለሁ። ይሁን እንጂ ምንም አይነት መከራ ከፊቴ ቢኖር የሚጠብቀኝ ነገር ቢኖርም ይላል ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም አልጨረስኩም። እናል ብፈጽም፣ ወደፊት የሚያልቅ በእኔ ተጀምሯል። ብፈጽም አለና ለእኔ ህይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት። ይሄ ከባድ ነው። ይሄ በጣም ጥልቅ ነው። እናንተ ያዛችሁት መጽሐፍ ላይ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ ነው አደለ? ያለው ጳውሎስ ነፍስ እማትከብርና ከንቱ ነገር ናት አደለም እያለ ያለው ከዚህ አንጻር ነው እያለ ያለው። ሰው ለነፍሱ ነው በጣም ቫሊዩ የሚሰጠው። ጳውሎስስ ከእግዚአብሔር ለተቀበልኩት የጸጋ ወንጌል፣ ለዚህ ወንጌል ስኖር አዎ ምናልባት ነፍሴን የሚያጓጓስ በጣም ብዙ ነገር አለ። ከዚህ አንጻር ግን እንደማይከብር እንደ ከንቱ ነገር ቆጥረዋለሁ። ምን ማለት ነው? ለዚህ ወንጌል እየተራመድኩ እያለ ይሄ ጉዳይ ህይወቴን ከጠይቀኝ ይከፍላለሁ ነው። ይዘ እግዚአብሔር ለዚህ ወንጌል የምንኖርበት ጸጋ ከእንደዚህ አይነት መረዳት ጋር ይስጣል። ዝም ብሎ መኖር አይቻልም። በመረዳት ነው መኖር የሚቻል። ሲገባን ነው መናቅም መውደድም የምንችል። አሁን ጳውሎስ ይሄኛውን በጣም ያከበረው ያኛውን ለምንድን ነው የናቀው? የገባው ነገር አለ ከቢኒያም ወገን ነኝ ከእብራውያን መሃላው እብራዊው ነኝ፣ በስምንተኛው ቀን የተገረዙ፣ ሕግን ያለ ነቀፋ ጠብቄ የተመሰከረልኝ ፈሪሳዊ እኔ አደለ። ማንንም ጠይቁ ይመሰክርላቸዋል። ፈሪሳዊ ደረደራቸውና ወደር ከሌለው ከጌታ ከኢየሱስ ክርስቶስ መገለጥ ጋር ሳነጻጽረው አለ። አሁን ጳውሎስ በንጽጽር ነው። ጉድፍ ነው ያለው ነገሩ ጉድፍ ነው አይደለም፣ ከኢየሱስ ክርስቶስ መገለጥ ጋር ግን ሳነጻጽረው ይህ ጉድፍ ነው። እንደውም ቀጥሎ ጉዳት ነው ጉድለት ነው ይለዋል። አልበቃ አለውና ኢየሱስን አገኝ ዘንድ ሁሉን አጠዋለ አሁን ሀፍ ሀፍ አይቻልም የእኔ ሉዝ ሳረግ ነው የእሱን ጌን ማረ እውነቴን ነው የምነግራችሁ። ቢያመንም የዘላለም ሕይወት ነው የሚበልጠው መሬት ላይ እርሱ እንደሚከብርበት ሆነ ኖረን ዘላለም እርሱ በራሱ ክብር ቢያከብረን በጣም ጳውሎስ እሳት ነው። ካልኩሌሽን ተሸውዶ እንዳይመስል ዘላለም ላይ አስቀምጦት ነው። ይሄዳለሁ አለና ፊቱ ቆማለሁ የክብር አክሊል ይሰጠኛል። ጥየው እንዳይመስላው እዛ አካማችቼው ነው። እዚህ እሱ በእኔ ኑር፣ እኔ እዛ በክብር ይቀይሮ ይሰጠኛል። እዚህ ትንሽ ነው የምሰጠው፣ እዛ በአክሊል ይቀይረዋል። ክርስቲያን እንዲህ ነው መኖር ያለበት ነው አይደል ክብር ለኢየሱስ ይሁን ይገርማችኋል ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ አላቸውና ከዛ ሀላፊነታችሁን ተወጡ ነው ያላቸው ቀጥሎ ባይዘዌ አይደል ሀላፊነት አለባቸው ሀላፊነታችሁን ተወጡ ለመንጋው የማይራሩ ጨካኞች በመጨረሻው ዘመን እንደሚመጡ አቃለዋል እንግዲህ ትንቢት እኮ ነው በመጨረሻው ዘመን እንደዚህ አይነቶች ይመጣሉ እና ተጠንቀቁ አለ ባይዘዌ ሩቅ አልሄዱም ራዕይ ምዕራፍ ሁለትን ማንበብ ነው ጌታ ኢየሱስ ክርስቶስ ለኤፌሶን ቤተክርስቲያን በሐዋርያው ዮሐንስ በኩል ላከላት መልእክት አለ በጣም ከባድ መልእክት እና ተጠንቀቁ አለ ተጠንቀቁ የተቀበላችሁትን ይህንን ወንጌል አው በጣም በጥንቃቄ ጨርሱ አላቸውና ከዛ በኋላ ድጋሚ አንገናኝም ብሎ በባህሩ ዳር ላይ ኤጂያን ባህር ነው ዳር ላይ ተንበረክክ ለ አብሯቸው ጸለየ። ከዚህ ሁሉ ክፉ ነገር ለሚያድናችሁና ከቅዱሳኑ ጋር ርስቱን ተካፋይ ለሚያደርጋችሁ ለእግዚአብሔርና ለጸጋው ቃል ሰጥቻቸዋለሁ አላቸውና ትቷቸው ሄድ አለቅ አብዳለሁ። እኔ የጳውሎስ አይነት ሰው ድጋሚ አንገናኝ ይለ ደሞ እውነቱን ድንገት የሆነ ነገር የሚያመልጠው ስሜታዊ ሰው አይደለም። መንፈስ ቅዱስ ነው የሚመራው እና አልፎ ሲናገር እውነቱን ነው። ግን የ አይጸጸትም። ዞር ሲል ኤፌሶንን ሲያይ አክሊል ነው። ፊልጵስ ውስጥ ደብዳቤው ላይ አክሊሎቼ ናችሁ ብሎ የጻፈ ለፊልጵስ ውስጥ ቸርች ነው። በጳውሎስ ህይወት ላይ ያለውን የመንፈስ ቅዱስን ስልጣን ዝም ብላችሁ እዩት። ጳውሎስ ምንድን ነው ያለው? መንፈስ ቅዱስ እያሳሰበኝ ነው፣ መንፈስ እየመሰከረልኝ ነው ብሏቸኋ ለኤፌሶን ሽማግሌዎች ቁጥር ስምንት ጀምራችሁ ስታነቡት። ፊልጶስ ወንጌላዊ ፊልጶስ ቤት ውስጥ ነው ወንጌላዊ ፊ ፊልጶስ ማለት የሐዋርያ ሥራ ምዕራፍ 8 ላይ የሰማሪያ ከተማን ሪቫይቫል የመራ ሰው ማለት። በወንጌላዊ ፊልጶስ ቤት አረፍን እና እርሱም ትንቢት የሚናገሩ አራት ደናግል ሴቶች ልጆች ነበሩት። በዚያ ብዙ ቀን ከተቀመጥን በኋላ ፊልጶስ ተቀብሎ ቤቱ ብዙ ቀን አስቀመጣቸው። አጋቦስ የተባለ ነቢይ ከዚህ በፊት ታገኙታላችሁ ባይዘው እና፣ ሰውየው ትንቢት ከተናገረ ጠባይ እና አጋቦስ ከይሁዳ ወረደ። ሲወርድ እነ ጳውሎስ ያሉበት ከተማ መጣ። ሲመጣ ከተቀመጡት መካከል አንዱን መቀነት ብድግ አደረገው። ስለዚህ ከመካከላችን የጳውሎስን መቀነት ወስድና እጅና ጉሩን እና እጅና ጉሩን የዚህ መቀነት ባለቤት አለ። እሺ በኢየሩሳሌም ከተማ አለ፣ ኢየሩሳሌም ለሄድ ነው ብሎ አለ ለኤፌሶኖች። በኢየሩሳሌም ከተማ ሄዶ እስራት ይጠብቀዋል አለና መቀነቱን ፈቶ አስቀምጦ አጋቦስ ውስጥ ሄደ ጥሎት ሰማይ እንገናኝ ተባብሎ ነው። የክርስትና ይሄ ነው አይደል? ይሄ ነው እኮ ትክክሉ። በፍጹም ዘመናዊ ልናደርገው አንችልም። ትክክሉ ይሄ ነው። ከተመለሰች ቤተ ክርስቲያን መመለስ ያለብን ወደዚህ ነው። በጣም ይጸልያሉ፣ ይጾማሉ፣ ለቅዱስ ቃሉ በጣም ጊዜ ያላቸው፣ ለህብረታቸው በጣም ብርቱ ናቸው። እነዚህ ነገሮች ካሉ ወዴትም አትሄዱ። ጸሎትና ጾሙ ካለ፣ ከቅዱስ ቃሉ ጋር ህብረት ካለ፣ ቀጥሎ ደግሞ የአማኞች ህብረት በጣም ጠንካራ ከሆነ በእውነት ነው። ተጽዕኖችን በጣም ትልቅ ነው የሚ መጽሐፍ ሲናገር ጳውሎስን ለመኑት። ጳውሎስ መልእክቱ ላንትን ይመጣ አው ኢየሩሳሌም ከተማ ሄደ መከራ ልትቀበል ነው አው ያው መንፈስ ቅዱስ ተናገር ይላል። ጳውሎስ እባክህ አትሂድ ብለው ለመኑት ይላል። ወደውት ነው ባይዘ ወይ እባክህ አትሂድ ሲሉት እያለቀሳችሁ ልቤን አታራሩት ብሎ አረፈው። የሚያለቅሱት እኮ ለሱ ነው። ልቤን አታራሩት ልታሰራ አይደለም ልሞት እንኳን ይላል አይደል። በቃ የመጨረሻውን ነገር ተናገረ። ለዚህ እንጂ ልሞት እንኳን ቆርጫ አለሁ፣ በኢየሩሳሌም ልሞት ልገደል ቆርጫ አለሁ አላቸው። በዚህ ጊዜ አማኞችም ተሰብስበው ብለውት ብለውት አይሆን ዘንድ የጌታ ፈቃድ ይሁን ብለን፣ በኋላ ላይ መጽሐፍ ሲናገር ጳውሎስም በመርከብ ሊሳፈር ወደ ኢየሩሳሌምም ሊሄድ ጉዞ ጀመረ። እነዚያ የከተማው ሰዎች ፊልጶስን ጨምሮ እስከ ከተማይቱ መውጫ እስከ መርከብ መሳፈሪያ ሸኙት ይላል። ድጋሚ ያገኙትም ሰላም ተንበረከከ ይለ እጃቸውን ያዝ ጸልየ ተሰናብቷቸው ወደ ኢየሩሳሌም ከተማ ጳውሎስ ተጓዘ። መንፈስ ቅዱስ የሕይወታችንም የአገልግሎታችንም የዘመናችንም ሁሉ መሪ ይሁን። ማንም አብሯችሁ አይሁን፣ መንፈስ ቅዱስ ከእናንተ ጋር ይሁን። እውነቴን ነው የምነግራችሁ፣ ማንም አብሮት የለም ይሄ ሰውዬ። መንፈስ ቅዱስ ግን አብሮታል። ለሌሎቹም የሚያስተምራቸው ስን ነው መንፈስ ቅዱስ ብሎኛል። መንፈስ ቅዱስ ያለው ይገደላል አይደለም አይደል ይታሰራል ነው መከራ ይቀበላል። መከራ ተቀበለ፣ ያዙት፣ ሸንጎላ ያቀረቡት በዚህ ከዛ በኋላ አንቀው ይዘው ሊገሉት ሲሉ ከመካከል አስመለጡትና፣ በጣም ትክክለኛ በሆነ አይነት መንገድ ሊከሰስ ይገባዋል ብለው ቂሳሪያ ፍርድ ቤት ያቆሙታል። መሰበክ የሚቀራቸው ከተሞች ሳይሆኑ መሰበክ የሚቀራቸው ነገስታቶች ነበሩ። ከተሞችን ጨርሷል። ስለዚ፣ አሁን ኢምፐርሰን ነገስታቶችን ከስር ያለው ማህበረሰብ በሙሉ ሰበከ። ራስ ራሱን መምታት ነበረበት። ፊስጦስ፣ ፊሊክስ፣ አግሪጳ ፊት ይቆማል። እስከ ምዕራፍ 26 መጨረሻ ላይ ኒሮ ጋ ሄዳ ሁለተኛ ጢሞቴዎስ ላይ ጨረሰ። ጳውሎስ ጉዞውን ቀጠለ። ከኢየሩሳሌም ቂሳሪያ፣ ከቂሳሪያ ሮም፣ ከሮም ወደ ጌታ። መንፈስ ቅዱስ ግን የአገልግሎታቸው ባለቤት ነው። መንፈስ ቅዱስ ግን የህይወታቸው መሪ ነው። ቫሊዩ የሚሰጡት ለመንፈስ ቅዱስ ነው። በጣም ቦታ የሚሰጡት ለተቀበሉት ወንጌል። እግዚአብሔር ሞት አልጠየቀንም። እኛ ኑሮ ነው አደለ፣ ይጠየቀ መታዘዝ ነው አደለ እየጠየቀን ያለ፣ ህይወት አምጣ የሚል ብዙ የለውም። መታዘዝ፣ በህይወት መስበክ፣ ራስን ለእግዚአብሔር ወንጌል አስገዝቶ መኖር ነው እየጠየቀን ያለው። እነዚህ ሰዎች ግን አድቫንስ ሄደው ለወንጌል ከመታዘዝ በመኖር በህይወት ከመግለጥ አልፈው ህይወት ሁሉ ሰጡት። በእውነት ገንዘባችንን፣ ጉልበታችንን፣ ጊዜያችንን፣ ዕድሜያችንን፣ ህይወታችንን፣ ሁሉ ነገራችንን ወንጌል ቢወስዶ ይገባዋል። ወርዝ ያረጋሉ። ወንጌል ህይወቴ ልከፍልለት የምችለው ወንጌል ክብር ለኢየሱስ ይሁን።